ተመዘገባችሁ? አዎ። ሁሉም ምን ሆናችሁ ነው? እኔ ነው። ምን ሆኖ ነው? በምን በጥይት በዱላ በዱላ ውስጥ? ማን ነው የመታ? ልመታ? ተናገር፣ እንዳትፈራ። ደላላ ማን ነው? አደም እሱ ነው ያመጣ። የሚመታ ስማን ነው? የሱ እኮ ነው። የት ነው ሆሹ? አንተ የት ሆሽ? ውስጥ ነው ከታብር ነው። ራጎ ውስጥ እዛ ውስጥ ሆኖ አንተ በዱላ ሰው የሚመታ ማን ነው ስሙ? ናስር ናቲ አማራ ነው ወይ ትግሬ ነው? ናቲ ቴዲ ሁሉም የነሱ ደላላ ነው። ለምንድን ነው የምትመታው? ተስማምተህ ነው የመጣኸው አንተ ወይ፣ ዝም ብሎ ከመንገድ ነው የያዘው? ስንት ነው ያስገባኸው የኢትዮጵያ? ከዛ ነው አሁኑም የሚፈልገው ሌላ እነሱ። አዎ አዎ፣ ከ80 ሺህ በላይ ከዛ ስለሌለ መቶ ስንት ጊዜ ይሆናል እዛ ሆሽ ውስጥ እያመጡ የሚመጡ ቀንና ማታ ምግብ ይሰጠዋል። ሽንት ቤት መውጣት የለም ምንም፣ ጨካኞች። አንተስ እዛ ነበር? እዛ ነበርኩኝ። ስንት ነው ያስገባሁት? ስንት ነው አንደኛው በመጀመሪያ

ጣም ከዱላ ከእነሱ ችግር ነው። ከሀገር ከየት ነው ያመጣቸው? የት አካባቢ ናቸው? ደቡብ፣ የአን ኮምቦልቻ፣ ደሴ፣ የአማራ ክልል። አንተ አዲያ ነህ?

እሱ ወደ አዲስ አበባ ያለው ነው የሰጣችሁ። የአዲስ አበባ ያለው ደግሞ ወደት ነው የሰጣችሁ? አዲስ አበባ ያለው ሰጥቶ ደግሞ ወደዚህ ሰጥቶ፣ ክፍያ ነው አለ፣ ነፃ ነው ያው ያመጣው ነው እያ ውስጥ ነው። እሱም ሰውን እንደዚህ መጉዳት አያሰልም።

ወዳ አሁኑ ወደ ውጭ መውጣት የሚፈልጉ ምንድነው የምትነግራቸው? እኔ እንደራሴ አስበው አማ ንጋ የምት አዎ እሺ፣ በህጋዊ ሄደክ ራስን ለውጠክ ማምጣት ፈልኩ ከሆነ ትሄዳለህ። በህገወጥ አትሄድም። በህገወጥ ደላላዎች፣ ውሸታሞች ናቸው፣ ደላሎች ይጫወቱብሃል። አሃ አ ደሞ በባህር ላይ መሞት አለ፣ እንደ እድል ሆኖ ማለፍ አለ። አዎ ይሄ ሁሉ ችግር ስላለ ሰው ላይ ማዘን ስላለ ወይ ልትሞት ልትኖር ስለምትችል ድንዳም አለ፣ ራብ አለ ብዙ ችግር አለ መንገድ ላይ እና ይህንን በተመለከተ እኛ ተቸግረናል። አትሄድ፣ ሰው ሀገር ሳተግ በሀገር ተለወጠ ወይም መንግስት እንዲረዳ እርዳታ ጠይቅ። አንተስ አንተስ ምንድን ነው ሰዎቹ የምትነግራቸው? የማያውቁ እንደናንተ አሁን ዝም ብሎ አረብ ሀገር ሄዳለሁ ብሎ ተታለው እንዳይመጣ ምን ትላለህ? ያው እንዳይታለሉ እንዳይወጡ፣ ከሀገራ፣ ከእናንተ ይልመዱ ደላላዎች ሌባ እንደሆኑ።